ሮማን ይቷል ኦኬ ሩም ይቆይ ያን ያስገበሻለሁ ያ አስብ ይበታን ቻ መሰሰብ ዝም ችግር የለውም። አሳውቀኝ እኔማ እኔማ እየነገርኩ እኮ ነው። በቃ እዚህ ጋር እየጻፈው ነው ያለው። በዚህ በዚህ አስብ ያንተ ነው የሚቀለው። ገባህ? ላይክ ያንተ ይቀላል። ወደ አንድ ጌም ለማምጣት ያንተ ይቀላል። ገባህ? ዋን ጌም ነው ለቃ ኖርማል ቆንጆ ጌም ተጫውተን ምን እንለያያለን? ባ አንድ ጌም ማለት ነው። ኢትስ ኮ ኖርማል እኮ ነው። አንተ ነህ ማቅለል የምትችለው ገባህ? ማራም ትል ጊፍተር ምን እንዳለች። መጫወት ካልፈለግሽ ከሌላ ሰው ቀጦራ መጫወት መጫወት የሚፈልጉማ ብዙ ሰው ናቸው ያሉት። ላይክ መጫወት የሚፈልጉ ብዙ ሰዎች አሉ። ዩ የመፈለግና ያለ መፈለግ ጉዳይ አይደለም ይሄ። ኖርማል ኢስ ጀስት ጌም አይደለም። ላይክ ሰው አለ በደንብ ሌላም ሰው አለ። ከሌላው ሰው ጋር መጫወት ኦኬ እንትን ነው ከኔ ጋር መጫወት የሚፈልጉ ገባ። ግን ምንድን ነው እዚህ ጋር ተስማምተን ተስማምተን ጌሙን ብንጫወተው ብዬ ነው ሀሳብ ነው ያነሳው ባልኩሽ ከፋሚሊዎችሽ ጋር እንትን አውራቸውና እናንተም እኔም ለአውራቸውን ነው እናወራለን። ባይዘዌይ ገብቶኛል ምን እንደታሰበ ገብቶኛል። እና አንተም እንደዛው የሆነ እያስፈራሩህ ምናምን ነው አደለም የሚጽፉት ምናምን የሆነ ሰው እንዳለ ሰዎች ኖርማል ነው። ሌላ ነገር ነው የወሰዱት፣ ብቻ መሰለኝ እያስጨነቁ ነ

እኔ ደግሞ ግን አትጨናነቅ፣ ኖርማል ነው። በውስጥ ደውልልኝ። በኋላ ሲያስጠሉ በእግዚአብሔር ኖርማል ጌም እኮ ነው፣ ከላይም ነው።

የእኔ ምስኪን ማርያምን ምን ምን ነው ጨክሩልሽ ቤስት ኦፍ ስሪ ሲሆን አለ አይደል አንደኛው ጌም ወልቆ ሁለተኛው ጌም የሁለቱም አንድ ላይ ፑሽ የተደረገው ሰለመሩም አዎ ስማይ ነው እንደዛ ነው ለፈልክሽ መሰለ ቤስት ኦፍ ስሪ መርጬ ነው እኮ እንጂ ምን መቀጠሽ ነው እንዴ ካልሲ አፍሽ ውስጥ ከታች

አዎ ልደቱ ነው ብለው ያንተ ነው ይሄ ይላል። ዛሬ ለነገ ዛሬ ዛሬ ነው ዛሬ ሰዓት ጀምሮ ልደቷ የሚቆጠረው ወደ ነገ የሚሄደው ዛሬ በልደቷ